በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግንቦት ስምንት በዚች ዕለት የአስቄጠስ ገዳም አበምኔት አባ ዳንኤል አረፈ። ይህ ቅዱስ እውነተኛ ንጹሕ ፍጹም ነው። ዜና በሁሉ ቦታ በተሰማ ጊዜ ሹመት ያላት አነስጣስያ የመኳንቶችን ልብስ ለብሳ ወደ እርሱ መጥታ ከእርሱም መነኮሰች። በእርሱ አቅራቢያም 28 ዓመት በበዓት ውስጥ ኖረች። እርሷ ሴት እንደሆነችም ማንም አላወቀም። ይህም ቅዱስ ስሙ አውሎጊስ የሚባለውን ሰው አየ። ይህም አውሎጊስ የወፍጮ ድንጋይ እየወቀረ ለግርሽ እየሸጠ ሁልጊዜ በመጠኑ እየተመገበ ድህኖችንና ጦም አዳሪዎችን ይመግባቸዋል። የተረፈውንም ፍርፋሪ ለውሾቹ ይጥላል። ለነገ ብሎ ምንም አያሳድርም። አባ ዳንኤልም ይህን መልካም ሥራውን አይቶ በእርሱ ደስ አለው። እጅግም አማረው። ለአውሎጊስም ስም የዚህን ዓለም ብልጽግና እንዲሰጠውና ለድህኖች የሚመጸውተው እንዲጨምርለት ወደ እግዚአብሔር ለመነ። ለአውሎጊስም ስም ዋስ ሆነው የሚወቅረውንም ደንጋይ ሲፈነቅል በሸከላቃ የተደፈነ ወርቅን አገኘ። ወደ ቆስጠንጤንያ ከተማ ሂዶ የንጉሥ የሰራዊት አለቃ ሆኖ ተሾመበት።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 የክብር ባለቤት ጌታችን ኢየሱስ ክርስቶስ ለፍርድ እንደመጣ አባ ዳንኤልንም እንዲሰቅሉት ሲያዝ የአውሎጌስንም ነፍስ ከርሱ እንዲሹ በርሱ ምክንያት ጠፍቷልና። የከበረች ድንግል መቤታችን ማርያምም የክብር ባለቤት ጌታችን ልጇ ኢየሱስ ክርስቶስ ስለ አባ ዳንኤል እንደለመነች በሌሊት ራእይ አባ ዳንኤል ራሷየ። በነቃም ጊዜ ደነገጠ። አውሎጌስንም ወደ ቀድሞ ስራው ይመልሰው ዘንድ በጸሎትና በምህላ በትጋት ወደ እግዚአብሔር እየለመነ ግብር አስገባ ሱባኤ እያዘ። ከዚህ በኋላም ከእግዚአብሔር ታዘዘ መልአክ ተገለጸለት። በፍጥረቱ ላይ በሚያደርገው በእግዚአብሔር ፍርድ ውስጥ ለመግባት በመድፈሩ ገሰጸው። በዚያንም ወቅት አውሎጌስን የሾመው ንጉስ ሞተ፣ ሌላ ንጉስም ነገሰ። በአውሎጌስም ላይ ተነስቶ ገንዘቡም ሁሉ ወረሰ፣ ዳግም ሊገድለው ፈለገ። አውሎጊስም ነፍሱን ለማዳን ከንጉሱ ሸሽቶ ወደ አገሩ ደረሰ። እንደ ቀድሞውም ድንጋይ ወቅር ጀመረ። አባ ዳንኤልም ወደ እርሱ ተመልሶ ስለ ርሱ ያየውን ሁሉ ስለ ርሱም እንዲሰቅሉትና ነፍሱንም ከርሱ እንደፈለጉ ነገረው። በዚህ በአባ ዳንኤልም የትንቢት መንፈስ አድሮበት ነበር። ከእርሱም ብዙዎች ታላላቅ ታምራት ተገለጡ። መናፍቃን አርዮሳውያንም ከቀናች ሃይማኖት ሊያወጡት በፈለጉ ጊዜ እምብኛ አለ። ያችንም የክደት ደብዳቤ ተቀብሎ ቆራረጣት። የአርዮሳዊ ንጉስ ወታደርም ይዞ ብዙ ስቃይ አሰቃየው። በአንዲት ዕለትም ቅዱሳት ድናግል ወደ ምኖርባት ወደ ሲሃት ገዳም አባ ዳንኤልን ተመስሎ ሽፍታ ገባ። ድናግሉም በደስታ ተቀብለው እግሮቹን አጠቡ። እነርሱም አባ ዳንኤል እንደሆነ አምነው የወንበዴውን በደውን የግር ጣቢ ውሃ በረከቱን ለማግኘት በላያቸው ረጩ። በዚያም አንድ አይኗ የታወረ ነበረች፣ ውሃ በነካት ጊዜ አይኗ በርቶላ ታየች። ወንበዴውም አይቶ ደነገጠ፣ ስራውንም ገለጠ። ንስሐ ገብቶም መነኮሰ። በበጎ ገድል ሁሉ ተጠምዶ እግዚአብሔርን አገለገለው። ጌታችንም ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ መልአኩን ልኮለት ከዚህ ዓለም የሚያወጣበትን ጊዜ አስረዳው። መነኩሳቱንም ሰብስቦ በበጎ ስራ እንዲጸኑ አዘዛቸው፣ አጽናናቸው፣ አረጋጋቸውም። ከዚህም በሰላም አረፈ። የቅዱስ አባታችን አባ ዳንኤል ረድኤት በረከት ይደርብን። ውድ የስርቱ ቤተሰቦች ላይክ እና ሼር ማድረግ አትርሱ። ሳብስክራይብ ማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ ለመገናኘት እግዚአብሔር ይፍቀድ። ወስባት ለእግዚአብሔር ይቆየን።